ተሌላ ስርዓቶች የተብቃቃ ራሱን የቻለ መሆኑን ለማስረዳት ነው። አንዳንድ ሰዎች እስልምና ውስጥ ሌላ ነገር ያስፈልገዋል፣ የሚሟላ ነገር ያስፈልገዋል ያሉ ይመስላሉ። ቢዲያ ሲሰሩ ነቢያችን አለይሂ ሰላቱ ወሰለም ያልሰሩትን፣ ሶሐቦቹ ያልሰሩትን በሚሰሩ ሲሰሩ ዲኑ የጎደለ ዲኑ ጎሎታልና እኛ እናሟላዋለን የሚሉ ይመስላሉና ስለዛ መናገር እፈልጋለሁ። አንዳንድ ሰዎች እንደውም እስልምና ብቻውን ደውላ ለመሆንና ሰዎችን ለመምራት በጊዜው ያለውን ሰው ለማስተዳደር የሚችል አይደለም እያሉ የሚናገሩ ሰዎችም እንሰማለን። ይሄ ዘመናዊ እንትን ሰቃፋ የሚባለው ዘመናዊ ትምህርት ታልተጨመረበት በስተቀር ዲኑ ብቻውን ሰውን መምራት አይችልም ብለው የሚያስተምሩ ሰዎች ሰማለሁኝ። እኔ ይሄን መቃወም እፈልጋለሁ። እስልምና ሙሉ ነው። አልየውመ አክመልቱ ለኩም ዲነኩም ነው አላህ ዛሬ ቀን ዲናችሁን ሞላሁላችሁ። አላህ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ፣ በእናንተ ላይ ጸጋዬን አሟለሁ አለ ወረዲቱ ለኩሙ ኢስላመ ዲና እስልምናን ለእናንተ ሃይማኖት በመሆኑ በኩል ወድጀላችኋለሁ። አ አደ አላህ ስብሓነወተዓላ እስልምናውን ወድጀዋለሁ እያለ ሙሉ ነው እያለ ካሁን በኋላ የሚጨመር የሚጨመር ነገር የለም ሞልቷል እያለ እስልምና ብቻውን ሰውን ማስተዳደር አይችልም ማለት አን አላህ ጋር መቃረን ነው ነው ምለው ለምን አላህ እኮ እስልምናውን ሲያመጣው ለአኼራ ብቻ አይደለም፣ ለዱንያም እንደሚጠቅማል ለዱንያ ማስተዳደር የሚችላል ብሎ ነው ያመጣው። ሁክም አለው እስልምና። ምን የምን የጎደለው ነገር አለ? ስለ ሶላት አልጎደለውም፣ ስለ ሐጅ አልጎደለውም፣ ስለ ዘካ አልጎደለውም፣ ስለ ጾም አልጎደለውም፣ ስለ ዝሉ በደንብ ህጎች አስቀምጧል። ስለ ሙዓመላ ደሞ ማህበራዊ ጉዳይ ሰው ጋር ስለመኗኗርም አስቀምጧል። በቁርአንም በሐዲስም የተቀመጠ ነው። ምን የሚጎለው ነገር አለና ነው እስልምና ብቻውን ሰውን መምራት አይችልም፣ እና እናንተ በእስልምና በሐዲስና በቁርአን ላይ ብቻ እያተኮራችሁ ሰውን ወደ ኋላ ታስቀሩ እሚሉ ሰዎች አሉ። ይሄ ተገቢ አይደለም። ይሄን ስል እኔ ሰቃፋ አሁን በጊዜው ያለውን ትምህርት መማር አያስፈልግም እያልኩ አይደለም። በጊዜው ያለውን ትምህርት መማር ይቻላል፣ ጥሩ ነው፣ ይጠቅመናል። ነገር ግን እስልምናው ብቻውን አይችልም። ይሄ ዘመናዊ ታልተጨመረበት በቀር እስልምናው ብቻውን ሰውን መምራት አይችልም ብሎ ማመን ይሄ አደጋ ነው። እንዲያውም አንዳንዶች እስልምና ሰውን ሞኝ ያደርጋል ብለው ሲናገሩም ሰምተናል። ይሄ አይደለም፣ ይሄ ስተት ነው። እንደውም ይሄ ተዊል ታላረግንላቸው በስተቀር ወይ ተሳስተው ነው የመሰላቸው ነገር አለ ታልተባለ በስተቀር የተስልምና የሚያወጣ አነጋገር ነው። ነቢዩ አለይሂ ሰላቱ ሰላም ተማንኛው መኽልቁ ሁሉ አቅላቸው የሞላ ነው። ታዓለም ያ ዓለም አቅል ባንዲ ሚዛን ላይ ቢደረግ የነብዩ አዕሙሮ አቅል ባንዲ ሚዛን ቢሆን የነብዩ ሚዛን የነብዩ አቅል ይበልጣል የተባለለው ሰውዬ ናቸው። ይሄንን ሀዲያ ይሄን ዓለም የመሩት ነብያችን በእስልምና ነው በቁርአን ነው፣ በሳይንስ አይደለም የመሩት። እና እንዴት ብሎ እስልምና ሰውን ሞኝ ያደጋል ይባላል? ይሄ የማይባል ነገር ነው። እኔ በጣም አጥብቄ ነው የምቃወመው ይሄንን እስልምናችን ለሁሉ ነገር የሚሆን ነው። ለማ ለደውላ ደውላ ሁኖም ደሞ እስልምናኮ ደውላ ሁኖም ብዙ ዘመናት መርቷል። አሁን ሙስሊሙ አለበት ደረጃ እስተሚደርስ ድረስ በገዛ እጁ ነው ሙስሊሙ የወደቀው፣ ደግሞ በራሱ ነው እንጂ እስልምናው ዓለምን መምራት አቅቶት አይደለም። ዓለምን መምራት የማይችል ህግ ስላለው አይደለም። ሊኩሊ ዘመኒን ሷሊሕ ነው አልእስላሙ ሷሊሑን ሊኩሊ ዘማኒን ወመካኒን ወሊኩሊ ጅሊን ለማንኛውም ዘመን እስልምና የሚበጅ ነው። ለትውልዱ ሁሉ የሚበጅ ነው። ህጉ የሚሻር አይደለም። ሲመጣ ደግሞ እስልምናው ሰልጥኖ የመጣ ነው። የእስልምና መመሪያዎች ህጎች ሰልጥ ነው የመጡ ናቸው እንጂ እዛው ታላ ዘንድ ማለት ነው። አዲስ እኛ የምናሰለጥነው ነገር የለም። አንዳንዶቹ ሰው ደሞ ወሰጥያ መሆን አለባችሁ እስልምናውን ወደ ወሰጥያ አድርጉት ወደ መካከለኛነት ይላሉ። እኛ ራሳችን ወሰጥ የምናደርገው ነገር የለም። እስልምና ሲመጣ ራሱ ወሰጥ ነው። በተውሂድም ወሰጥ ነው። በዘ በፍሩዑም በቅርንጫፎቹ ነገርም ወሰጥ ነው። በሐላል በተበሐላልና በሐራምም ወሰጥ ነው። አላህ ወሰጥ አድርጎ ያመጣው ነው። በጣም ጉሉውም ብን ችግር ዲካ ማለፍም የለበትም፣ ጉድለትም የለበትም። መሐከለኛ ሆኖ የመጣ ኪታብ እና መመሪያ ነው ያለን። ስለዚህ እኛ ራሳችን በእጃችን አስገብተን ጠበቅ ያለውን አላልተን ያላለውን ጠበቅ አድርገን የምንሄድበት ነገር የለም። አላህ አጠበቀበት ቦታ ላይ እናጠብቃለን። አላህ አቀለለበት ቦታ ላይ እናቀላለን። ተኛ የሚጠበቀው መተግበር ብቻ ነው እንጂ ህግ ማውጣተኛ አይጠበቅም። አንዳንድ ሰዎች አላህ ያላከረረውን እያከረሩ ከሆነ እነሱን መመለስ ያስፈልጋል። አንዳንዶቹ ደግሞ አላህ ጠበቅ ያደረገውን አላልተው ተሆነ እነሱ ሊመለሱ ይገባል እንጂ አላህ ስብሐነሁ ወተዓላ ዲኑን ሲያመጣው ሙሉ አድርጎ ነው ያመጣው። ካሚል ነው። ወሰጥ ነው። ዓዲል ሙዕተዲል ነው። የሰው ችግር ያለው ሰው ላይ ነው፣ አተገባበር ላይ ነው እና አፈጻጸም ላይ ነው ችግር ያለው እንጂ ዲኑ ላይ ችግር የለበትም። ስለዚህ አንዳንድ ሰዎች ሲሳሳቱን ሰማለን። ይህን እያሉ ወሰጥ እናድርገው፣ ዲኑን መሀከለኛ እናድርገው በጣም አናጥብቀው ይላሉ። እኛ የምናጠብቀው ነገር የምናላለው ነገር የለንም ነው የምለው። እስልምና ደግሞ ሰውን ሞኝ አያደርግም፣ ብስል ነው የሚያደርገው። አልሙዕሚኑ ከይስ ነው ከይስ ነው። ይሄ በጣም የተሳሳተ አባባል ነው። ኢማሙ ሻፊ ረሂመሁላህ ምን ብለዋል? አንድ ሰው በጣም ብልጥ ለሆኑ ሰዎች ገንዘቤን ስጡልኝ ብሎ ቢሞት ቢናዘዝ የሚሰጠው ለዛሂዶች ነው ብለዋል ኢማሙ ብስል ማለት ዛሂድ ነው ዛሂድ ማለት ዱንያ የማይፈልግ ማለት ነው አይደል አዲያ ዱንያን የማይፈልጉ ሰዎች አው በአሁኑ አባባል ሞኝ ሞኝናቸው ነው የሚሏቸው ብስል ማለት ብልጥ ማለት ለአኼራው የሚያስብ ስለሆነ እነዚህ ዛሂዶች ዱንያን ችላ ያሉት ናቸው ብስል የሚባሉት ያ ገንዘብ መሰጠት ያለበት ለዛሂዶች ነው ሆኖ ያሉት። ስለዚህ ይሄን የሚሉ ሰው በጣም ስተተላይ ነው ያሉት። ዋና እንትናችንኛ ቁርአንና ሐዲስ ተን ተቁርአንና ተሐዲስ የመነጩ ደሞ ፊቅ የሚባል አለ የሻፊ መዛብ የሐነፊ መዛብ፣ የማሊክ የአሕንበል መዛብ አለ ተቁርአንና ተሐዲስ እስቲምባጥ የተደረገ ይሄ ዒልም ማለት ይሄ ነው።